መንግስትም እንደ መንግስትነቱ መቼም ዘመን አረጀና የኢትዮጵያ ቤተ ክርስቲያን ውሎተዋ ተረሳ፣ እንጂ ጽዋው ሞልቶ እየፈሰሰ ነው። ለጠቅላዩ የመጨረሻ ማስጠንቀቂያ ከአቡነ አብርሃም፣ ከዚህ በኋላ ወጣቱን አርፈ ተቀመጥ አንለውም፣ ይለያል ዘንድሮ። ሰላም ሰላም ውድ ያብይ ዩቲዩብ ተመልካቾች፣ ይሄ ዛሬም ደግሞ በዩቲዩብ ቪዲዮ ወደናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ መረጃ ለብዙ ኦርቶዶክስ ያነ ባለማተቦች እንድርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዳዲስ መረጃ አገራችን ኢትዮጵያ ቅዱስ ቤተ ክርስቲያናችን በተመለከተ ዛሬም ወቅታዊ አዳዲስ መረጃዎችን ወደናንተ እናደርስ መተናል። ሰብስክራይብ እያደረጋችሁ እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ እንግዲህ የድንግል ማርያም የአምላክ ወላዲት አምላክን ስለ አድኖ የቀደደችው ግለሰብ በሰዓት በቁጥጥር ስር መዋላን ብዙ ሚዲያዎች እየዘገቡ ይገኛሉ ማለት ነው። እኛም ለማጣራት እየሞከርን ነው፣ ስለ እሷ ስምንት ተባለ። እንደዚሁም ደግሞ አቡነ አብርሃም ቁርጥ ያለ መልእክትን አስተላልፈዋል። ድምጻችሁን አሳርፉልን፣ ፓስተሮቻችሁን አሳርፉልን፣ መንግስትም የሚጠበቅብን ነገር ግዴታን፣ ኃላፊነትን ከወጣ በማለት የተለያዩ መልእክቶችን ሲያስተላልፉ አቡነ አብርሃምን ተመልክተናል ሰምተናል። አባቶች በስም ብቻ ባሉበት ሰዓት እንግዲህ በአካልም ተገኝተው እውነትን የመሰከሩ ሐሰትን የገለጡ አባት ታሪክም የማይረሳቸው አባት እንደሆኑ አቡነ አብርሃም በሰዓት እያስመሰከሩ ይገኛሉ። የዘመኑ ድንቅ አባት እንደሆኑ እየተመለከትን እንገኛለን። ሁሉም አባቶች ጸጥ ባሉበት ሰዓት እንግዲህ ወጥተው ስለዚህ ቅዱስ ቤተ ክርስቲያን አሁን ስላለችበት ወቅታዊ መረጃ ተናግረዋል ማለት ነው። እሱንም እንመለከታለን። እንነና የድንግል ማርያም ስዕል ነው የቀደደችው ግለሰብ እንግዲህ በቁጥጥር ስር ያለች መስቀል ባለም እንግዲህ በአዲስ አበባም እንደ ድሮ ባይሆንም ደመቀ ባለው መልኩ እንደ ተከበረ የተለያዩ መረጃዎች እየወጡ ይገኛሉ ማለት ነው። ቪዲዮቹን ተመልክተን እንመለስ። እስከ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ወደ ቪዲዮቹ ልብ አድርጉ። አዲስ አማኞቹ ነው ብቅብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱል እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋል። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አያለማወቅ፣ አያለመረዳት። ማን ነው ከእናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ፣ በግድ ከሳሽ መኖር አለበት እንዴ፣ በግድ አቃቤ ህግ መቆም አለበት በግድ ጠበቃ መቆም አለበት። የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ። ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች ጊዜውም በላይ ማንም ማን ላያቆመን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም፣ እባካችሁ ነገር አትጫሩብን። ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት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 ይሄ ነው እንዴ የኢትዮጵያ ቤተ ክርስቲያን ውለታ መልሱ? ማንን ታዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደግሜ ደጋግሜ ይህን ቃል የምናገረው እንደዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደዛሬው ጸሐፊ አስተማሪ በሌለበት ጽሁፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ መንግስትም፣ እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ በግድ አቃቤ ሕግ መቆም አለበት በግድ ጠበቃ መቆም አለበት። በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ፣ ማንጓጠድ፣ ስመስጠት የተለመደ ሁኗል።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 ፍቅርን እንስጥ። እውነት ይስረጽ፣ እውነት ይሰራ፣ እውነት ይነገር። ከእውነቱ ውጭ የሆነው ነገር ሁሉ የማይጠቅም መሆኑን እንረዳ። አስታራቂዎች፣ ሸምጋዮች እንውን። የየትኛውም አንተምተው አንተምተው ከማለት በስተቀር ከዚያ ውጭ ያለፈ ምንምን አንውን። ለሰላም ብቻ እንቁም ብላ ቅድስት እናታችሁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክቷን ታስተላልፋል። ሰበር ሰበር የምስራች! የቅድሳትን ስዕላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በደመራው እለት ታሪክ ተሰራ። ቤተሌ ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገ ወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ። ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒሊንክና ሼራ ሼር አድርጉት። ተያዘች አሉ። ተከባብረን ከምንኖረው ሰዎች ጋር እየያዘችን ተያዘች አሉ ወንድማችን እንዲታሰር ምክንያት የሆነችው ተያዘች አሉ። በእሷ ስር ተተክተው ሌሎቹ እንዲቀዱ አራያ የሆነችው ተያዘች አሉ። መስቀል አደባባይ እንኳን ድንግል ማርያምን ይዘን እንዳንወጣ ምክንያት የሆነችው ጥሩ ነው መያዙ። ግን ትክክለኛ ቅጣት ይገባታል። በቃ የሰማዩን ይቀጣታል። የምድሩ ግን ሌላው መማሪያ ትሆን ዘንድ ትክክለኛ ፍርድ፣ ትክክለኛ ቅጣት ይገባታል። ያኔ ህግንም ህግ አስከባሪዎቹንም ወጥተና መስክናል። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቲዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። የኤሊ ልጆች ምናምንቲዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ፣ ግን ምን አይሉም ነበር? አቤት አስቡ እንግዲህ እግዚአብሔርን የማያውቅ ካህን አገልጋይ የሆነበት የእምነት ቦታ ምን ያህል ድቅድቅ ጨለማ እንደሆነ እዚህ ያለ ሁላችን አብረን እንመልከት። ጊዜያችን እዚህ ሁላችን አሁን እንግዲህ እውነት አደምን እውነት እንነጋገር አይደል? ፖለቲካ እንነጋገር ወይስ እውነት እውነት እንነጋገር አይደል? አዎ፣ እውነት እንነጋገር ከተባለ አስፈሪ ነው። አንድ አይነት ነው የሚሆነው። ብዙ አገልጋዮች እግዚአብሔርን እውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ከዚህ የተነሳ የእግዚአብሔር ቤተክርስቲያን ቤተክርስቲያን የተባለችው የጥቅም ቦታ ትሆናለች፣ አሁን እናየዋለን። እነዚህ እግዚአብሔርን የማያውቁ ሰዎች ስስታሞች ናቸው። እነዚህ አገልጋይ ካህናት አገልግሎታቸውን ለጥቅምና ለክብር ብቻ ያውሉታል። በዚህም ምክንያት አገልጋዮቹ ራስ ወዳዶች፣ ስስታሞች ስለነበሩ የእግዚአብሔርን ድርሻ እና የራሳቸውን ድርሻ አይለዩም። ለእግዚአብሔር ክብር የሚውለውን የመስዋዕት ጉዳይ መጀመሪያ ራሳቸው ይወስዳሉ። ስለዚህ ራሳቸውን የሚያስቀድሙ ናቸው ማለት ነው። የነሱን ድርሻ ሳይለዩ ሁሉንም ለራሳቸው ብቻ ያደርጉታል። መጽሐፈ ሳሙኤል እንዲህ ይልልና የካህናት ልምድ በህዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም ሶስት ቅድም ስትማሩ ነበር። ብፁዕ አባታችን አቡነ ማረቆስ ይህንን ሲገልጹት ነበር። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎዲ ይመጣ ነበር። በእጁ ሶስት ጣት ያለው ሚንጦ ነበረ ወደ ወደ ድስቱም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰድ ነበረ። ሜንጦ ያወጣውን ሁሉ ካህኑ ለርሱ ይወስድ ነበር። ወደዚያ በመጡት በእስራኤላዊ ያለ በሴሎ እንዲህ ያደርጉ ነበር። ወስደው ያ ነገር፣ የዘረፈውን ነገር ዘርፈው ለራሳቸው ያደርጉ ነበር። ይሄ መብቱ የፈቀደላቸው ናቸው። ነገር ግን ከዚህ የከፋ ደግሞ ያደርጉ ነበረ። ስልጣናቸውን ለጥቅማቸው ብቻ ያንን ክህነቱን ለዕለት ጥቅም ብቻ ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞ ወስተኞች ብቻ ይሆናሉ። አገልጋዮች ዘማሪያኑ፣ ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። የትም ቦታ ሂዱ፣ ስንት ነው ደመወዝ ነው የሚጠይቅ እንዴት ነው አገልግሎት። እናንተ የእውነተኛ አባት መልዕክት፣ የእውነተኛ እረኛ ተክሳዝ ናፍቆኝ ነበረ። ድንግል ማርም በሚታቁ ማለት ነው ፓስተሮቻችሁን አሳርፉልን፣ አማኞቻችሁን አሳርፉ ብሏል አቡነ አብርሃም መሬት አስተላልፏል እናቱ ተነቅቶ ማየትና እንግዲህ እንደተመለከታችሁ ነው። አቡነ አብርሃም ከብዙ ኦርቶዶክስያን ዘንድ አድናቆት የተቸራቸው ይገኛል ማለት ነው። በዚህ ሰዓት ኦርቶዶክስ ሲያን ባለማታዎች እንግዲህ ንግግራችሁን ንግግራቸውን እንደተመለከታችሁ ነው። የብፁ አባታችንን እንግዲህ አንድ ልጅ እናቱ ስትናካበት የሚያረገውን ነገር ነው፣ ይህ ወጣት እያረገ ያለው ማለታቸውን እንግዲህ ተመልክተናል ማለት ነው። ወንድማችን ባሮክ በዚህ አጋጣሚ እንዲፈታ ስል በሉል እግዚአብሔር ስም ጠይቃለን። እንኳን ለመስቀል በዓል በሰላም አደረሳችሁ በድጋሚ ለማለት ትፈልጋለሁ። ኝን አባት አመስግኑ፣ ኝን አባት መርቁ። የዘመናችን ቆራጥ ጀግና አባት ናቸው። ቤት መኪና፣ ጥሬ ስጋ ያላታለላቸው፣ ስለሚለብሱት ልብስ ያልተጨነቁ፣ ስለሚነዱት መኪና ያልተጨነቁ ድንቅ የዘመናችን አባት ናቸው። አምስት ኪሎ እንግዲህ ተጋፍተው እንደገቡት ለሆዳቸው አምላካቸው እንደሆነባቸው ጳጳሳት ሳይሆኑ እንግዲህ የቁርጥ ቀን የቤተክርስቲያን ልጅ መሆናቸውን በሰዓት እያስመሰከሩ ይገኛሉ። ስለ ትውልዱ ስለ ወጣቱ ከፊት የሚቀድሙ እንጂ ትውልዱን ወጣቱን አሳልፈው የሚሰጡ አባት እንዳልሆኑ እየተመለከት እንገኛለን። እግዚአብሔር አምላክ ባሉበት ባሉበት ቦታ እግዚአብሔር አምላክ እንዲጠብቃቸው ጸሎት አድርጉላቸው ለማለት ትፈልጋለሁ። እስከዛው ድረስ ግን ሰብስክራይብ እያደረጋችሁ ድምቷን እየጫናችሁ እስከመጨረሻው ድረስ ስለተከታተላችሁ እናመሰግናለን። መልካም በዓልን ተመኘን። አረብ ሀገር ላይ ያላችሁት እህቶቼ፣ ወንድሞቼ በዓሉ እንግዲህ በትናንትና ዕለት በደመቀ ሁኔታ እንደተከበረ በቪዲዮም ለማስመልከት ሞክረናል። በዓሉ ቦታ ሄዳችሁ የሚሰማችሁ ስሜት እንዲሰማችሁ እንዳደረግን ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ድምቷን እየጫናችሁ አበሳቱን ኮሜንት ላይ መስቀል መስቀል መስቀል እያላችሁ አጥልቁት። የተዋዱ ልጆች ሁላችሁንም ወዳችኋለሁ። ሰላም ቆዩ። መልካም በዓል በድጋሚ።